ድና ፍሬው እንዴት ናችሁ? ውድድሩ እንዴት አገኛችሁት? በጣም ወካል ኤክሰርሳይዝ በጣም ወሳኝነት አለው። ዘፈን ምንም ከመጀመር በፊት ቤት በሚገኘው መሳሪያ በከራሪ የሚሆን በማሰንቋው ከዛም ባለፈ ደግሞ መሳሪያ በሌለበት ቦታም ጫካ ውስጥም ሄዳችሁ ቮካል ኤክሰርሳይዝ በጣም ወሳኝነት አለው። አሁን ኪዎችን እየጨመርን እየጨመርን እስቲ ላላላላ በሚል ኮርዶችን እንሰራለን። ሲሜጀር ላይ ብንጀምር ላላላላ በሙሉ ፈቃድ እንግዲህ ምርጫህን ያደረከው የዳዊት ጽጌ ደሳለኝ የሚለው ደሳለኝ። ኤይ ባቲ ማይነር ላይ ባቲ ማይነር፣ ጥሩ ምርጫ ይመስለኛል። ለውድድር ጥሩ ዘፈን የመረጥከው በጣም ቃና በጣም ደስ ይላል። ከዳይት ጽጌ ተጽዕኖ የራሱ ነው፣ በሱ ፈቃድ ነው የሚሰሙት። ዳኞች ውድድሩ ላይ አንተን ነው የሚሰሙት በእርግጠኝነት። ስለዚህ እነዚህ ፍሌቨሮች በጠቃላይ እዚህ ጋር ያጠናቸው እኛ ትንሽ ነገር ነው የምንጨምርላችሁ፣ ምክንያቱም ኦልሬዲ እናንተ አጥንታችሁ ትይዛችሁት የመጣችሁት ነገር ነው፣ ጋይድ ነው የምናደረጋቸው። ስለዚህ በዚህ መንገድ የዛን ቀን ፐርፎርም ታደረጋለ ማለት ነው። ስቴጁ ገና የመጀመሪያችን ስለሆነ ሳምንታቶችን ብዙ ስላልገፉ ገና ካሁኑ ማስተካከል ያለበንን ነገር ጋይድ እየተደረገን ስንሄድ የዳኝነቱ መንፈስ እንዳለ ሆኖ ግን እንዳስተማሪ እንትን ሲሉን ሲያግዙን ገና ካሁኑ ብዙ ችግሮቻችን እንቀርፋለን። የሆነ ኮንፊደንት ሆነን ስቴጅ ላይ ፐርፎርም ማድረግ እንችላለን፣ እና በጣም አሪፍ ነው። እሺ፣ ፍሬው በምንድን ነበር ዝግጅት ያደረግነው? ዝግጅት ጥላውን ገሰሰ እኔ በበኩሌ ነው ምሬት ዘፈኖቹን ለውድድር ይሆናሉ ብለህ ያመንክባቸው ናቸው? እኔ በበኩሌ ወድሽ ነበረ። ወሳኝ ሁለት ነገሮች አሉ። አንደኛ፣ ሜሎዲ ከፒች አለመውጣት መለው፣ ሁለተኛ፣ ሪትም ሪትም ሜር ነው። ስለዚህ አይደለም ያልሆንኩት የለኝም እኔ ለአንቺ ስል ድምፅ ምንም ጥያቄ የለውም። እሬትም ወሳኝ ነው። የራሳችሁ የተፈጥሯችሁ ድምፅ አሪፍ ነው። የዘፈን አመራጠጣችሁ በጣም ዘናጭ ነው። ግን እቺ ችግሮች ተላልፈ እንዳንሰጥ በደም ቢታሰብበት እኔ በጣም ደስተኛ ነኝ። ምክንያቱም በጣም ለእኔ እንደውም ፋና በጣም አሪፍ እድል የፈጠረልኝ ብዬ አስባለሁ። ምክንያቱም ብዙ ጊዜ ትሬኒንግ ሳደርግ ብቻዬን ነው የምሰራው፣ እና ማንም ከጎኔ ጋይድ የሚያደርገኝ ሰው ስለሌለ ለእኔ በጣም አሪፍ ቻንስ ነው ብዬ አስባለሁ። ምሬት አስተቀዘኝ አስከፋኝ። ሳስበው አዲስ ቤት አደራች አለችኝ፣ አልኳት ሰው የሩቁን ሲያልሙ ቀኝቱ ውስጥ መዋዠቅ እነዚህ በድምፃዊ በታዋቂ ድምፃዊኖች የሚያጋጥሙ አልበም በሰሩ ድምፃዊኖች የሚያጋጥሙ ነው። ሁሉም ሰው አሸናፊነትን ወይም መጨረሻ ድረስ አንደኛው ደረጃ አስቦ ነው የሚመጣው እና ያንን በሚመጠን መልኩ ተዘጋጅተናል ብለናል። ጨራሽ ደግሞ ዳኞቹ እየሰጡን ባሉ አስተያየቶች ደግሞ ብዙ ነገሮች እያስተካከል ነው እና ውጤት በቃ እስከ መጨረሻው ለሚሄድ ነው የተነገረኝን አስተያየቶች በደንብ ተግባራዊ ካረኩኝ ሞር ደረጃ ውስጥ የምገባ ይመስለኛል። እንደ እግዚአብሔር ፍቃድ እንዲያሸንፉ ባለፈው ቀንቶኛል፣ ደስ ብሎኛል። አሁንም ደግሞ ግን አንደኛው ውጤት ነው በጠበቀው ነው ያልሆንኩ